አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስን። መጋቢት 14 በዚህ ቀን በእስክንድርያ የተሾሙ አባቶች 75ተኛ የሆነ እስክንድርያ ሊቀ ጳጳሳት ቅዱስ ቄርሎስ የእረፍቱ መታሰቢያ ሆነ። እርሱም በመግባሩ ፍጹም አዋቂ የሆነ ሀገሩም ፍዩም ይባላል። በእርሱም ቅስና ተሹሞ ነበረ። ከዚያም ለቆ ወደ አባ ፊቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያን አዘቅጠ የአባይ ግድብ ባለበት ነው። በዚያም ታላቅ ገድልን የተጋደለ ብዙ ዘመናት ኖረ። ብዙ መጻሕፍትም ተምሮ ትርጓሜያቸውና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለው ንጉሥ ንጉስ አደባባይ ቀርቦ የእስላሞች ታላቅ ሊቃነቶቻቸውና ከመምህሮቻቸው ውስጥ መምህሮቻቸውን ተከራክሮ ጠቃሚ የሆነ እውቀት የተመላ መልስ አገኙ። የሚጠይቁትም ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ እውቀቱና ቅድስናውን ዜና በተሰማ ጊዜ ያለፈቃዱ ይዘው በእስክንድርያ ሊቀጥስ፣ ሾሞት ሾሙት መንጋውን ጠበቀ መተበቀ በጸሎትና በቅዳሴ ያገለግሉ ዘንድ ለካናት ስርዓትና መመሪያ ሰራ። ይህም አባት በሊቀጲስና ሰባ ዓመታት ከ9 ወር ከአስር ቀኖች ኖረ። ከቀኑም በሶስት ሰዓት አረፈ። ምስክርነቱም በአደባባይ ተቀበረ። በጸሎቱ የምትገኝ በረክቱም ከኛ ጋር ለዘላለም ትኖር፣ አሜን። በዚችም እለት ከአረጋውያን ፍጹማን መነኩሳት ውስጥ አንዱ አባ ባጥል አረፈ። ይህም ቅዱስ ሰው አባ ዮሀኒ በተ የተባለ አበምኔት በመርኩሳት ላይ ነገረ ሰሪን እንደሚቀበል በሰማ ጊዜ በአቱን ትቶ ወደ እስክንዳ መጥቶ የሴት አዳሪዎች እና አመንዘሮችን ሁሉ ስማቸውን ጻፈ። ከኪራይ ሰራተኞችም ጋር ሲሰራ ይውላል። ደሞዝን በተቀበለ ጊዜ የሽምብራ ቂጣ ገዝቶ ይበላል። የቀረውን ገንዘብ ይዞ ወደ አንዲቱ ሄዶ ይሰጣታል። በዚች ቀን ከአንቺ ጋር አድራለሁና ራስሽን ለእኔ አዘጋጅ ይላታል። ከአጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ ሲጸልይና ሲሰግር፣ እግዚአብሔርም ሲለማ ያድራል። ሲነጋ ስራውን ለማንም እንዳትገልጥ አእምሯት ወደ ተጓሩ ይሄዳል። በየሌሊቱም ወደ መሰራዎች እየሄደ እንዲ አድርግ ነበር። አንዲቱም ሴት ሚስጥሩን ገለጠች። ጋኔንም ይዞ አሳበራት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ስራ የለበትም ብላ ዋሽታለች እና እግዚአብሔርን መልካም አደረገባት ተባሉ። እርሷም እንዳትመናመንዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርእና የቀሩ አመንዝሮች በእርሷ ላይ ሆነው ባዩ ጊዜ ደነገጡ። እንደ እርሷም እንዳያብዱ እውነቷን ነው ማለት ፈሩ። እሱም እቺስ በገሌ እለት ተጠብቀኛለች ይል ጀመረ። ሰዎችም ሁሉ ያምኑት ጀመረ። እርሱም እንደ ሰው ሁሉ ስጋ የለኝምን ወይስ እግዚአብሔር መንኩሳትን ተቆጥቶ ፍቶ ተቃጥለው እንዲሞቱቸዋልን አላቸው። እነርሱም ልብስህን ለውጠህ ሚስት አግባ ይሻላል አሉት። እርሱም አሁን በወድ በሚስቴ እጠነቀቃለሁ በዚህ በክፉ ኖር እኖራለሁ። እናንተ ግን ከኔ ዘንድ ሂዱ። ምን ትሻላችሁ በእኔ ላይ እግዚአብሔር ፈራጆችን አድርጓችኋልን? ይልቁንስ እናንተ እንዳይፈረርባችሁ ለራሳችሁ አስቡ። ፈራጅ አንድ ነውና እለቲቱም አንዲት እናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነት አገኘ በሰው ዘንድ ግን የተናቀ ሆኖ ኖረ። እርሱም ጥቅም ያገኙ አመንዝሮች ዝሞታቸውን ተው ከእርሳቸውም ህጋዊ ጋብቻ ተጋብቶ የኖረ አለ። ወደ ገዳም ገብቶ መነኩሶ በጾና በጸሎት ተወስኖ ይኖራ አለ። በአንዲት እለትም ከአንዲት አመንዝራ ቤት ሲወጣ ያቺ ሴት አስቀድመው የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ በዚህ ክፉ ስራ ይኖራል ብሎ ፊቱን በጥፊ መጥተው። ከዚህ በኋላ በአንዲት ቀን በባዕቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ውስጥ ሰጥቶ በቤቱ መድረክ በዚያች ሀገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባቸውም የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የምትገኝ በረከቱን ከኛ ጋር ትኖር ለዛ ደግሞ አሜን። በዚህም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። እርሱም በግብፅ ሀገር ከብህንሳ ከተማ ነው። ወደ መክሲሚያኖስም ክርስቲያናዊ ሲኖዳ አማልክትን የማያመልክ ነው ብለው ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖቱ ጠይቆ በንጉስ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። እርሱም እውነተኛ አምላክ እንደሆነ መሰከረ። መክሲሚያኖስም ይህን የከበረ አባት ሲኖዳን በምድር ላይ ዘርግተው እንዲደበደቡ ታዘዘ አጥንቶቹ እስኪሰነጠቁ ደሙም በምድር ላይ እንደ ውሃ እስኪፈስ እንዲሁ አደረገበት። ከዚህ በኋላ እግሩን ይዘው ጎትተው ወስደው ሽተው በከረፈ በጨለማ ወህኒ ቤት ጣሉት። የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት፣ ቁስሎችንም አድኖ ጤነኛ አደረገው። አበርተውም በርታ አትፍራ፣ ስለ መከራ የክብር አክሊል ተዘጋጅቶላልና፣ ደግሞም ጽኑ ስቃይ ትሰቃይ ዘንድ አለ። እግዚአብሔር እንዳዘዘኝ እኔም ከአንተ ጋር እኖራለሁ አለው። ከዚያም ከእርሱ ተሰወረ። በነጋም ጊዜ ለነገሳት ተዛዜ የሚተላለፍ ያንን አመፃኛ ሄዳቸው እዩት ሞቶም ከሆነ ለውሾች ጣሩት ብሎ ማክሲሚያኖስ ወታደሮችን አዘዘ። ወደ እርሱም በደረሱ ጊዜ ቆሞ ሲጸልይ አግኝቶት ያለምን ጥፋት ጤነኛ እንደሆነና በስጋውም ውስጥ የህመም ምልክት እንደለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛ ደስ እንዳለው ሰው ተይግቶ እንደሚጸልይ ስለ እርሱ ለንጉስ ነገሮት። ንጉስም ወደ እርሱ አስመጣው በህቱም የተነሳ አደነቀ። ልብሶችንም አስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውን አየ። ደንግጦም ይህ ያየት ስራይ ታላቅ ነው አለ። ከዚያም ዘቅዘቆ ሰቅለው ከበታችሁ እሳት እንዲያነዱ አዘዘ። ይህንም አደረጉበት። ደግሞ በመንኩራኩር አሰቃዩት። በአለንጋዎችም አብዝተው ገረፉት፣ ደበደቡትም፣ አሰቃዩትም። በሰለቸ ጊዜ ራሱን በሰፍ ቆርጠው ለውሾች እንዲጥሩት አዘዘ። ውሾች ግን ፈጽሞ አልቀረቡትም። ሌትም ሲሆን ምእመናን መጥተው ስጋውን ወሰዱ። አዲስ ልብሶችና ጣፋጭ ሽቶች ገነዙት። በሳጥንም ውስጥ አድርገው ቀበሩት። ከስጋው ብዙዎች አስደናቂ ታምራቶች ተደረጉ። በረክቱም ከኛ ጋር ለዘረም ትኑር አሜን። በዚህ ቀን ደግሞ የከበሩ አጋኒዎስ፣ አውንድሪዎስ እና ብንዲዎስ በሰማትነት አረፉ። ሊህም ቅዱሳን ከአባቶቻቸው ጀምሮ ክርስቲያኖች ናቸው። አምላካዊ ትምህርትንም ሁሉ የተማሩ ናቸው። በእግዚአብሔር ሕግ ጸንተው ሲኖሩ የኢየሩሳሌም ሊቃጳሳት ቅዱስ አርሞስ መርጦ ኤጲስቆጶሳት አድርጎ ሾማቸው። ግን በታወቁ ቦታዎች ላይ አይደለም፣ በብዙ ሀገሮች ውስጥ እንዲሰብኩ ላካቸው እንጂ። በሀገሮችም ያሉ ከሓድያን የያዟቸው፣ ያለ ራይም አብዝተው ገረፏቸው፣ በድንጋይ ወገሯቸው፣ ነፍሶቻቸውን በጌታችን እጅ ሰጡ። በረከታቸው ከኛ ጋር ትሆነ፣ አሜን። በዚህም ቀን ደግሞ ቅዱስ ቶማስ ሐዋርያ ሰባት ዓመት ያህል የጋኔን ግንኙነት ያስቸገራት በአንዲት ሴት ላይ ታምራት አደረገ። ሐዋርያው ቶማስን ባየችው ጊዜ የክርስቶስ ሐዋርያ ሆይ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጩኸች። እርሱም በም ምክንያት አገኘሽ አላት። እርሷም ከመጣተጥበያ ከውሸባ ቤት ስወጣ እንደ ሰው ድቡ ድቡ እያደረገ በመታወክ መጣ። ድምጡንም ሰላና ቀጭን ነው። በሴትና በወንድ ስራ ሁሉ ነይ እርስ በእርሳችን አንድ እንዲሆን አለኝ። በተኛውም ጊዜ በሌሊት መጥቶ ከእኔህ ጋር አንድ ሆነ ብሸሽም አይተወኝም መቶ ያሰቃይኛል እንጂ። እኔም ከጸሎቱ የተነሳ አጋንንት እንደሚቀጠቀጡ አውቃለሁ እና ጸልልኝ አደነኝም ማለችው። ሐዋርያው ቶማስም ሰምቶ ጸለ ጋንኑ ከእርሷ እንዲወጣ አዘዘው። ያን ጊዜም በእሳትና በጢስ አምሳል ከሴቱ ላይ ወጥቶ ተበተነ። ከዚህ በኋላ በክርስቶስ መስቀል በላያ አማተበ ስጋውና ደቡልም አቀበላት ወደ ዘመዶቿ አሰናበታት። ልዩ የሆነች በረከቱም በሁላችን የክርስቲያኑ ወገኖች ላይ ይደር፤ ለዘላለሙ አሜን። ዛ አቅረብ